ወታደር ተራራው ቁልቁለቱን ዳገት ኮረብታውን ጥሶ ላይበገር ለጠላቱ የሕዝብ አደራ ተላብሶ የአገር ዳር ድንበር ሊያስከብር ክቡር ህይወቱን ሊገብር ዛሬም ተነሳ እንደገና ያ ጀግና ቃሉን ሊያጸና፣ እንደ ስሙ ወታደሩ ተጓዘ ወጣ በረረ ሀገሬን የሚነካ አረማና ለፎከረ እሳት ለብሶ እሳት ጎርሶ የአርበኛውን ውርሱን ወርሶ ይህ የአገሬ ወታደር የማይበገር ለጠላቱ! ትናንትም ሆነ ዛሬ ሁል የእሱ ክንደብርቱ ጥምልምል ቢል መንገዱ ልክ እንደ ሐረግ ፍልሰቱ ጀግናው በነፍሱ ቆርጧል እጁን ላይሰጥ ለጠላቱ! በረሃ ቢሆን ሀሩ ፍም ቢሆን ፀሐይ ንዳዱ ቢሻው በረዶ ሆኖ ጭልም ጭፍን ቢል መንገዱ ለኢትዮጵያ ሰላም ዘብ ሊቆም ሊታገል በዚያ በልምዱ ወስኗል ያ የሀገር ልጅ ድል ሊያወጅ እንዳይልማዱ። መሪ ነው እሱ መኮንን ተረክቦ የሀገር ባንዲራ እንዳለፉት ጓዶቹ የማይሞት ታሪክ ሊሰራ። ነፍሱን አስይዞ ተመመ ወታደር የሀገር ተስፋ ጥላትን አንገት ሊያስደፋ በአገሩ ሰላም ሊያስፋፋ ከራሱ በፊት ለአገሩ በደሙ ማተም አተመ። ቢመኝሽም አያገኝሽ ሊያጠፋሽል ምን ያለመ። እናት ሀገር ኢትዮጵያ የዛሬም ነገም ልጅሽ አለ የማይደራደር ባንቺ ህይወቱን ዋጋ የከፈለ፣ የማይደራደር ባንቺ ህይወቱን ዋጋ የከፈለ።